ያን አልፎ ሙድቱ እኮ ደግ ስትሆን ልጁ ደንዝቷል። እሺ ከአንቺ ጋር በምንድን ነው የተጣላችሁ? ኧረ ምንም አለኝ፣ ከኔ ጋር ሰላም ነን። ምንም የተጣላ ነው ጉዳይ የለም፣ ሰላም ነን። ከኔ ጋር የምፈልገውን ነው፣ እንደው እኔማ ከስራ እንድጠፋ እራሱ አትፈልግም እኮ። በቃ የሚያዋራት የለም። እኔ ማወራትም አብሬያት መሆኗን በደንብ ሁሉ ነገር ከኔ ጋር በደንብ በግልጽም እንደዚህ ባትነግረኝም በማየው ነገርም በደንብ አውቃለሁ። እኔ ግን ከኔ ጋር ምንም ሰላም ነን። አደራ ዑመር፣ ካሜራ እንዳይኖር አደራ። ካሜራ የለም ችግር የለውም። አላህ ከብዬ ነው የምነግርህ። ለምን ስለምትወጂኝ? አላህ እንዴ! እኔ እኮ ጥያቄ አለኝ። ምን ምን እንደሆነ ታውቂያለሽ? አንቺንስ ምንድን ነው የምታወያዥ? ከኔ ጋር ማናወረው ነገር የለም፣ የሚገርም ብዙ ነገር ነው የምናወረው፣ ስለ ሁሉም ስለ ቤቱም እንዴት እንደምታደርግ ሲጀምር ገና የምታቀደውንም ነው ከኔ ጋር ቁጭ ብለን መጀመሪያ አውርተንበት ከተስማማን ነው ምታደ የያንቱ ጉድ፣ የያንቱ ጉድ፣ የያንቱ ጉድ። በጣም ነው የሚገርመው፣ በጣም ነው የሚያሳዝነው፣ በጣም ነውም ደግሞ በጣም በጣም ማለት ነው። እንግዲህ ኡመር ያያንቱን ጓደኛ ሌላኛ ጓደኛ ወይም ደግሞ ወደ ጠንቋዩም ወደ መተቱም ወደ እግዚአብሔር አምላክ ከዚህ ጠብቀ የምትሄደዋን ማለት ነው አግኝቷት፣ እንደምታዩት እንግዲህ አዋርቷታል። እያንዳንዱን ነገር እንግዲህ ልጅቷ ወይም ደግሞ የያንቱ ጓደኛ ኡመርን ስለምትወደው ኡመር ራሱን እንዲጠብቅ ወይ ደግሞ ከእሷ መራቅ እንዳለበትና እና ብትለው ወይ ምናምን መሄድ እንደሌለበት ማግኘት እንደሌለበት መገናኘት እንደሌለበት ተናግራለች ማለት ነው። እና እያንዳንዱ ነገር እንግዲህ ያው ሰኢድ ፈዟል፣ ደንዝዟል፣ በራሱ አያዝዝም። የት ቦታ ሆነን የፈለግነው ቦታ ሆነን እንኳን በቃ፣ አሁን ነው ብር አስገባ ስትለው ከመቶ ሺ ብር በታች በአካውንቷ አያስገባም። ያለ የፈለገበት ቦታ ሆኖ እሷ ጸጉር ቤት ሁና፣ ማሳጅ ቤት ሁና፣ ጥፍር ቤት ጥፍር ቤት ነው የሚባለው፣ ምንድነው ጥፍራቸው የሚያሰሩበት ቤት ሁና፣ እንግዲህ የአድርግ የምትለውን ሁሉ ነገር ያደርጋል፣ በቃ ያደርጋል ብላለች ማለት ነው። አብረን እንስማ ጉዳቸውን። አለሁልሽ እንዴት ነው? እስኪ ያሉ ነገር ትነግሪኛለሽ? ምን ልንገርሽ? ስላሉ ብዙ ነገር አለ የሚወራው። ምን ምኑን ነገር ምኑን ሁሉ ተውሪ በእናትሽ። ሰይድ እኮ ተሰቃየ። ማለት እንዴት እስቲ ማለት ምን ምን ትላለች ማለት የምትናገሪው ሰሪዎቹ እሷ አላሰርታበታለች መሰለኝ። እንደዚህ በቃ እሷ ማ አሰሬ ነው ብር የምጠይቀው ምናምን በመቶ ሺህ በሁለት መቶ ሺህ ደረጃ ነው እሱ ራሱ የሚሰጣል። አረባክሽ ቀላል ይሰጣታል አልኩ ለእኔ ራሱ እሷ ትጠርፋለች በቃ ይሰጣታል። ማኔር ነው ጥፍሯ ነው ሜክአፕ ነው ምግብ ነው ማናደርገው ነገር የለም። እኔ በቃ ግን ዝም ብሎ እሱ በቃ ስራውን ይሰራል ያመጣል ይሰጣታል። እንደው ያስደረገችበት ነገር አለ ላለው ለአንዳንዴ ብቻ ሳስበው በጣም ይገርመኛል እውነት ወላሂ ይገርመኛል በቃ እንዴት እንዴት እንደምትሆንኩ ምንድን ነው ሀሳቧ እሷ በጣም መዘነች ሱመያ ራሱ ወጃታ ነው በጣም ሚዲያ ፊት እንዴት እንደምጣ ብታገኘት ማለት በመርዝ ነው ምን ገላት ወላሂ አሰማም እሷ ዝም ብላ ነው ምታወራው እንደዚህ እንደምታወራው መሰለህ ፊት ለፊት አይ እሱንም ሚንጃ አንዳንዴ ትወደዋለሁ ምናምን ስትለኝ የእውነት አይመስላት ነጥቃ ከሱ ከእሷ ለይታ ከሱመያ ለይታ በቃ ወደ ራሷ አርግ አለ በሷ በምትለው ብቻ ነው እንዴ የምትፈልገው እሷ፣ ሰኢድ ማለት ነው። አዎ እሷን ብቻ እንዲያስብ ነበር ሌላ ሰው እና አንዳንዴ ያስቡ ስለያውና ብሎ በቀል ሲያወራ ደስ አይላት። ምንም ፊት እንዳይደብረው ብላ ነው። ስለዚህ ምን ያክል ነው እሷም እንዲረሳ ነው ማረጎ ተለኛለች። እ የእሷን ስም ምንድን ነው እሷን ስለረስቶ አዩ አዩ ብቻ እንዴ ነው ማረጎ ትላለች። የምትተማመነው ነገር አለ ማለት ነው። እ አያንተ ተቀልዳለ እንዴ? በጣም ነው እንጂ የምትተማመነው አባባለው ማን ነው የሚባሉት? በእናተ፣ እኔ ብዙ ጊዜ ላ የሆነ ሀገር እንሄዳለን ትለኛለች። በስልክ ምናምኑላ አባብያው እንዳልኩ ታረግ ያለው ታተለች አይችልች ምንድ ነው የምትለው ብዬ ነው አንዳንዴ ላ ግራ ይገባኛል። ማታረገው ነገር አለ አባብዬ ነው። ማን ይባላል? አንታታቅም እንደዚህ ምን ነው አባብዬ አባብዬ ነው ናኔ እንደዛ ነው የምታደርገው። ታጥቶ ይሄ አፍዝ ድንግዝ ምናምን ያለበት ወይ አፍዝ በቃ ልጁ በቃ ያለውን ገና እንደና ሰይድ ምናምን ስትለው እሺ ነው ሰይድ እንደዚህ ስትል ነው እሺ ነው። እምቢ ራሱ አይልም እኮ እንዴ። ከሷ ጋር አልነበረም እኮ የሚኖር አይደል? አሁን ይሄ አብረው ነው የሚኖሩት? አዎ። እና አንድ ላይ ነው ያሉት እና በሷ ኃይል ነው በምን? እሺ ሱመያስ አብራት እንድትኖር ትፈልጋለች ወይ ወይ ሱመያ የገባች ቀርማ በቃ ግድያ ነው። የሱመያ ሬሳ እንዲወጣ ካልፈለገች ሱመያ መግባት የለባትም። ንጉሻት እኮ ነው ወንጃታለሁ ምን አምትለው ጉሻት ዋናው ልጅቷ አንተ ልጅቷ በጣም ከባድ ነች እኔ ጓደኛዬ ብትሆን መርዝ ነች መርዝ ታቃለ መርዝ ብልቃጥ ነች እሷ እሺ እሺ የምትዝ ጉዳይ ወይ ኔ መርታት ምናምን የተባለው ቀን ታስተውሳለ እንዴ ምንም እሷ ምንም አልመሰላትም ሁላ ምናምን ሰው ራሱ እንደነካ ታሰርታለች እሷ ጣፋ እንደዚህ ሲመስለኝ ወላህ ሲመስለኝ እኔ ሰው እንደዚህ በዱላ አይደለም በእንደዚህ በአይኑ ራሱ እንዲያት አስደርጋለች። ሷ ማንንም እንኳን ተማምሷ እንዲፈራት ማለት እኔ ራሱ አንዳንዴ ፈራት አለው እንዴ ቀለል ፈራት አለው። እኔ ራሱ ፈራት አለው። ሰው እንዲፈራት እንዲፈራት አትፈልግም። ማንም ሰው አይነካትም። ብቻ ምን አይነት ታምረኛ የሆነች ልጅ ነው? ልጁን ለካ ደንዝች ወዳር አይደለም ማለት ነው እኮ ደንዝቷ፣ ልጅ ደንዝቷ። እሺ፣ ከአንቺ ጋር ምንድን ነው የተጣላችሁ? አላ ምንም ማለት ከኔ ጋር ሰላም ነን፣ ምንም የተጣላ ነው ጉዳይ የለም፣ ሰላም ነን። ከኔ ጋር ምፈልገውን ነው ምታር ከእንደው እኔማ ከስራ እንድጠፋ እራሱ አትፈልግም እኮ። የሚያዋራት የለም እኔ እኔ ማወራትም አብረት ምን ሆኖ በደንብ ሁሉ ነገር ከኔ ጋር በደንብ በግልጽም እንደዚህ ባትነግረኝም በማየው ነገርም በደንብ አውቃለሁ። እኔ ግን ከኔ ጋር ምንም ሰላም ነን። አደራ ዑመር፣ ካሜራ እንዳይኖር አደራ። ካሜራ የለም፣ ችግር የለውም ብዬ ነው ምነግር ለእኔ፣ ስለምትወጂኝ እኔ እኮ ጥያቄ አለኝ። ምን ምን እንደሆነ ታውቂ አንቺንስ ምንድን ነው የምታወያይሽ? ከኔ ጋር ማናወረው ነገር የለም። የሚገርምሃል፣ ብዙ ነገር ነው የምናወረው፣ ስለ ሁሉም፣ ስለ ቤቱም እንዴት እንደምታደርግ ሲጀምር ገና የምታቀደውንም ነው። ከኔ ጋር ቁጭ ብለን መጀመሪያ አውርተንበት ከተስማማን ነው የምታደርገው። ሰኢድን እንደኔ አታማክረውም። እሱ ትዕዛዝ ነው የሚቀበለው። አርግና ውጣ ግባ፣ እሺ ነው ምን የሚለው የሚባለው ነው ያደርገው። ከኔ ጋር ስለ ቤቱም ጉዳይ ሁላ አውርተናል። በቃ ሁሉ ነገር በቃ ስለ ሁሉም ነገር በስሟ ቤት እንደሚያስፈልጋት ሁላ አልሰማህም? ሳራቃለ በሱ በቃ ስለ ናዝሬት ውስጥ ቤት የናዝሬቱን ቤት አስቦአል። እሱም ወደ ራሷን አንታረር ጭ እየጨራረሰች ነው እሷ የምርሽ ነው ወስጣ ከሰለነ ነው እንዴ ልጅ ማፈራረም ምናምን ነው የሚጠብቀው። አረ ቆይ 2 ሚሊዮን ምን እንደሚያልሽ ይጻጉ ቢማኒር ምናምን ቢማኒር አንተ አንተ አንተ እኔን ነው ራሱ አሰራሻለሁ ብለኛው። ዛሬ ተቀጣጥረናል። ለነሳ ራሱ ቢማኒር አንተ ተላለ እንዳለ ነው እሱ የሚያርገው። እኔ የማረጋለሁ ሰው የሚያርገውን ብላ ይኸው የሰላሳ ነው የአርባ ሺህ ብር የመቶ ምናምን ሺህ የመቶ ሃምሳ ሺህ ብር ነው ሂማኔን የምታረገው። ፀጉር ነው የሚመስለው። ሰይድ አለፈው ዕለት ሁላ ላይ ምንድን ነው ምናምን ነገር ሲሆን ፀጉሬ ነው ሰይድ፣ አዲስ የተጠቀምኩት ቅባት አለ አለችው። እኔ ወደ ገረመኝ እዛን ቀን ሂማኔን የምትጠቀመች ማለት ነው። ሂማኔን የምትጠቀማለች፣ ጥፍራን ትሰራለች። በቃ ማሳጅ ቤት ነው ምን ቤት ነው። እረፍት የላትም ልቃ በተነገርኩ። ሰይድ የለም ማለት ለእሷም ለእኔም ዓለማችን ነው ስለ እኔ በጣም ነው የሚያሳዝነኝ ሰይድ። ምንም ማለት ያለኛል ብዙ ነገር ሄድሽ። በዚሁ ከቀጠረ እሷ በዚሁ ከቀጠረች እሱ ሰላም አይሆንም። አይ ሱመያ፣ እኔ በጣም ነው የሚያሳዝነኝ ሰይድ። እውነት ወላሂ እኔ በጣም ነው የሚያሳዝነኝ። እኔ ሱመያና ሰይድ እንደው ሳይ ሱመያን አፈላልጌ እኔ ራሱ ሰይድ ሳያቅ አፈላልጌ ቤት ባመጣት እንደዚህ ቢታረቁ ምንም ደስ ይለኛል። እውነት በቃ አንድ ላይ እንዲሆን ነው ፈልጎ። ልጆች አሉ እዚህ ጋር ትዳር አለ፣ ሁለት ልጆች መስርተዋል ምናምን እሷ ያለች እንዴት ነው ሰይድና ሱመያ አንድ ላይ የሚሆነው? ወይ እኔ አዩን በሆነ መንገድ ነው ማስወገድ ማስወጣት፣ እሷን ማለት የመፋታት ሁኔታ ምናምን። አይ ከቻለን እንደሱ ብቻ ሰይድ ይፈልጋል ጨራሽ። እሷን በእሷንማ እንደት መጣበት አይፈልግም ባዩ አሁን ላይማ። አረ ባክሽ ቀልድ አያውቅም ባዩ እሱ ሁ- በሁለቱም ቀልድ አያውቅም ሁለቱንም ነው የሚወዳቸው። የአዩ ግን አሁን ሰሞኑን ደግሞ እየባሰበት ነው መሰለኝ። አባብዬ በደንብ ስራቸውን ሰርተዋል መሰለኝ። አቢስራነሰወጣለች አልኩ ማታ ልክ እሱ ከማምጣቱ በፊት አባብዬ ነው ስልክ ደውለህ አባብዬ ዚሁ ደዜና እሽሽ ምናምን ነገር ትላለች፣ ትገባለች። እኔ እኔም አምሻ አለው እነሱ ጋር ምናምን አምሽቼ ነው ወደ ቤት ራሱ መሄደው ምናምና አብረን ሁሌም ስለምኑን ባለፈው ዕለት እናቴ ጥቁር ዶሮ ነው የታረደው፣ ገብስማም ታርዷል። እናቴ በቃ በትእዛዝ ነው የምታስገባው።

አንተ መኖር አትፈልግም እንዴ የራስህን ነገር እንዴ ተዋት ብትሸል አልኩህ እኔ በሱመያ እና ሰኢድን እንደምንም ማራ አድርገህ አግባብተህ አስታርቃቸው እ በቃ በትዕዛዝ ነው አልኩህ ምንም ነገር ካለች ይደረጋል እሷ ብቻ ከመናገር ነው የሚጠበቅበት መናገር ነው ማውላ ግን ኮንተና ላይ ሊያሳርቁህ አይደል እንዴ ቪዲዮ ይታረሉ ለማታረቁ ወይስ ወለቀም ነው ማ እሷ ከልቧ የምትታረቅ መሰለህ ነገረኛ መርዝ ነች አልኩህ እሱ እንዳይደብረው ነው እሱ አንዳንድ አይነ ቃል መሰለኝ እንዳይደብረው ነው እሱ እንዳይደብረው፣ አው ባንን ስለሚል ማለት ነው። ምንም ምንም ታፈዝ ነው ያ ቃል እሱ እሱ ጓደኞቹ እና የሚግባባቸው ሰዎች ላይ እንደዚህ የሚደብርም ነገር እንዳይፈልግም። እሱ እየተወደደ ሰው ይወዳል። ሰኢድ ከሰው ጋር በጣም ይግባባል። ለእሱ ደስ እንዲለው ብላ ነው እንጂ እሷ ፈልጋ መስዶ ከቻለች ሙሉ ድዱን ነው የምታራግፍለት። እሷ ሰኢድን አረ ልጁ እንትና ጥርሱ አለቀ። ያሰል አረሱ በቃ አሁን እኮ ነው አወቅኩኝ ምክንያቱ። እንዴ እነዛን የሚያካክሉ ሰዎች እኮ እጇን እንዲ ዝቅ ብላ እኮ ነው በጥፊ ምትማታ እኮ ነው። አረ እነዛ በጣም ትንሽ ናቸው። እንዴ ቢይዟት ጭምቅ አድርገው እኮ ያሰጣታ። አረ እነሷ ልጅ የምታሰጣቸው እንዴ፣ አንተ ምን ሆነ ነው አልገባህም? ልጅቷ ያለባ ያላትን ነገር አልገባህም? ጉድ ነው። እንደዚህ አይነት ጉድ ራሱ መስማት፣ ከልብ ነው ማመሰገነው፣ በጣም ነው ማመሰገነው። አደራ ኡመር አደራ፣ አደራ፣ አደራ። አረ ችግር የለውም ምን ምን ይመጣል ብለሽ። አረ ምን አረ፣ እንዴ ታቆረጥኛለህ። አሁን የታቅሻል እንዴ? እኔ ስምሽን አልጠራም አልናገርም። ድምጽሽን ቀይሯለሁ። አንቺነትሽን አልገልጽም። እንደ ቪዲዮ አለ እንዴ? ካሜራ የለም ብቀርጽስ፣ ፈቃደኛ ሆነሽ አይ፣ እንዳትቀርጽ አልፈልግም። ድምጽሽን ራሱ ትለያለች እቺ መተተኛ። እንዳልፈልግ ምን አደራ እኔ ካንተ ጋር ነው የምቆራረጠው። አደራ። ችግር የለውም ከኔ ጋር ትቆራረጪ። አ የኔ እኮ አንተ ስለምታሳዝነኝ ነው ለአንተ ልነግርህ የመጣሁት እንጂ፣ እኔ እንደዚህ ቪዲዮ ምናምን ካለ ካሜራ ካለ አልፈልግም። ሰውም ሰው ማላገኝም። እንደዚህ እንደተሸፋፈነ ቢቀር ይሻለኛል። ታዲያ እንደዚህ አይነት ሴት እንዴት ጓደኛሽ አርገሽ አሁን መቀጠል ትፈልጋለሽ? አንቺ እንደዚህ አይነት ጓደኛ ታስፈልጋለሽ? እኔ ካልነካችኝ እኔ ምን አቀፋለሁ እንዴት? ካልነካችኝ አንቺ ላይ መድረሱ ይቀራል እንዴ? በእርግጥ ብዙ ጊዜ ሆኖናል በጓደኝነት ግን ሳስበው አሁን ላይ ለኔ ለህይወቴ ራሱ አስጊ ሆነች እንዴ። በጣም ለኔ ከባድ ሆናለች። ለዛ መራቄ አይቀርም፣ ግን ከዚህ ከነ ሀገሩ ካልሆነ እዚህ እዚህ ሀገር ሆኛ አልጠፋባትም። ታመጣኛለች ጎትታ አይ ችግር የለውም። ምራቂ፣ አንቺ እምነት አለሽ አይደለ? በእምነትሽ ጠንካራ ሆነሽ ጠንከር ብለሽ መሸሽ ነው። ምን ያደርግልሽ? ምንም አይጠቅም። እንደዚህ አይነት ሰዎች ብዙ አሉ። በአለም ላይ ብዙ ሰዎች አሉ፣ በእንደዚህ አይነት ጉልበት፣ በእንደዚህ አይነት ኃይል የሚጠቀሙ ነገሮችን ለማበላሸት፣ ነገሮችን የሰውን ህይወት ለማበላሸት ብዙ ነገር የሚጠቀሙ ያለ ነው። ስለዚህ ከእንደዚህ አይነት ነገር ካቦ እንደው ከተጠራጠርሽ ራሱ አንቺ ጥርጣሬው ካለ መራቅ ነው። ምክንያቱም አያስፈልግም፣ አንዱ በአንዱ በምቀኝነት አለ ተንኮል አለ። አንዱ ሲያልፍለት ለምን አለፈለት ብሎ ምንም ጥቅም ላያገኝ ሰውን ለመጉዳት የሚያደርግ አለ። ከጥንት ሲኖር የነበረ ነገር ነው ይሄ ነገር ማለት ነው። ስለዚህ እኝህን ነገሮች እጠራጠራለሁ። ምት ከሆነ ደግሞ በአንቺ ህይወት ውስጥም እንደዚህ አይነት ጓደኛ አያስፈልግሽ። ሀገርን መልቀቅ ምናምን ተው በቃ። እሷ ላይፏ ይቀይራት። ምናልባት ደግሞ የጋረደባት ነገር አለ እሱ እስኪነሳላት ድረስ ፈጣሪ እንትን ይበላል። አይ እንደ ጓደኛ ከመሸሽ ደግሞ ያለውን ነገር አባ መከረሻታል፣ ግን ወይ መከረሻታል። ምንም አናወራም ሲጀምር ስለዚህ ጉዳይ። በቃ እንገናኛለን፣ ጸጉር ቤት ከሆነ ጸጉር፣ ጥፍራችንን ከሆነ የሆነ ቦታ ከሆነ አብረን ሳር፣ በቃ ቤት ውስጥ የምናሳልፈው ላይፍ አለ። ሰኢድ ካለ አለ፣ ከሌለ ብቻችንን ምናምን በቃ እንጂ፣ እንደዚህ ለምን እንደዚህ አረክሽ፣ ለምን እንደዚህ ሆንሽ፣ ለምን እንደዛ አንባባልም። ተሸፋፍኖ ነው ግን አንድ ቀን እኔም አስብ ያለው ማለት እስከ መቼ ነው እንደዚህ የምንቀጥለው በሚለው ጉዳይ ተነጋግረን አሁን እኔ የምጠረጥረው ነገር ነበረ። አንቺም የጠረጠርሽውን ነገር ነግረሽኛል። ምናልባት ብለን ያሰብ ነው ሊሆንም ይችላል፣ ምናልባት ማለት ነው። ስለዚህ እንደኔ እንደ ወንድም የምመክርሽ ነገር በቃ ካጠገቡ አራቂ አንቺም አታስፈልግም ለካ ሰው የምታሸሽ ወደ አይደለም የምትፈልገው የምትፈልገውን እየመረጠች ነው አስፈልግም ሲጀመር ሰው እሷ ስለዚህ በቃ አሁን እሱ ሶስት ሚስትም አገባለሁ ሲል ሲል እንደ ነርቭ ነው የሚያረጋት። አራትም ሲል እንደ ነርቭ ችሎ ያገባል። እሱ ራሱ ችሎ ያገባም እሷ ነች በዝ ብዛ እምትጨርሰው በሁሉም ነገር ሲጀምር ሌላ ሴት እያሰበ ራሱ ካለ ታጠፋበታለች። የሚያስበው ነው ያ የብሩ ተሰርቶ ነው ማለት ነው ምዘዝ የሚባለው እንዴ። የእሷ ሊሆን ይችላል። አረ ማን እንደማን እንደምትለው አላውቅም፣ ግን እኔ ብቻ አባብዬ ስትል ሰምቻለሁ። እርግጠኛ ባልሆንኩት ጉዳይ ደምድሜ አላወራም። በርግጥ ግን አባብዬ እሺ ሰኢድ ከመምጣቱ በፊትም አባብዬ ትላለች፣ ትደውላለች፣ በዛም ትላለች፣ በዚህም ትላለች። ምንም ነገር ከጠየቀችው ደግሞ ከልክሏት አያውቅም። እስቲ አስደውላ የሆነ ቦታ ቁጭ ብለን፣ ሰኢድ እንደዚህ ብር ጎደለ አስገባ፣ እሺ ነው ያስገባል። አየር ላይ ነው፣ አየር ላይ አምስት ደቂቃ ራሱ ቆይቶ ያ እስከ ስንት ያስገባል? እና አረ ከመቶ ሺህ በታች አስገብቶልን አያውቅም ለኛ። አረ እባክሽ እውነት፣ ከዛ በታች ገብቶልን አያውቅም። እኔ ራሱ ስንት ጊዜ ሙሉ ይገርመኛል። እንዴ እንዴት ቆይ በምን ምንኛ ነው ብለሽ የምትጠይቂው? ውስ ንገርኝናት አለ እኔ ሚስቱ አይደለ? ምንም ብለው ያረገልኛል እኮ ትለኛለች። አመሰግነው በጣም ቴንኪው። አላ ይስጥልኝ ውለታሽን ይክፈለው። ግን አደራሽን ተመልሰሽ ወደ እሷ ጋር እንዳትቺ። በአንዴ በፍጥነት የሚደረግ ነገር የለም። በእርግጥ እንዳልከኝ አረጋለሁ። አረ ባንዴ አድርጊው ይሆናል። በቃ በቃ እሷ ጋር ትጂ። አንቺ የራስሽ ህይወት አለሽ አይደለ? ቀጣይ መኖር ተፈልጋለ። ብዙ ጊዜ ጓደኛ መምረጥ የሚባል ነገር አለ። በህይወታችን ውስጥ ጓደኛን መርጣለን። እንዲሁም ምን ይባላል መሰለሽ፣ ጠላቶቼን እኔ ጠብቃለሁ፣ ወዳጆቼን አንተ ጠብቅልኝ ነው የሚባለው። ገብቶሻል? ጠላት የቱ ይሁን ወዳጅ የቱ ይሁን መለየት አለብን። ወዳጅን ራሱ መጠራጠር ማወቅ ጥሩ ነው። ስለዚህ በጣም ነው የማመሰግነው። ታንክ ዩ። እኔም ማመሰግናለሁ። እሺ በቃ እሺ። ጉድ ነው ጉድ። እንደምታዩት ነው እንደምትሰሙት ነው ማለት ነው። እንደምታዩት ነው እንደምትሰሙት ነው። በጣም ያሳዝናል። በጣም በጣም በስማ በወድ እውነት፣ በጣም ነው የሚያሳዝነው። በጣም ነው የሚያሳፍረው። እንግዲህ ልጅቷ ያው ተበልታለች ዞሮ ዞሮ ማለት ነው። በጣም ነው የሚገርመው። በጣም በጣም ነው የሚያሳዝነው ማለት ነው። ይህን ነገር እንኳን እንዳያጠራ ያው እንግዲህ አቶ ሰኢድ ዘንዝዟል ደንዝዟል ማለት ነው። ደንዝዟል ፈዟል። በነገራችን ላይ ያንዳንዱ እኛ አዩን የምንጠላት ሰው ሁሉ አያንቱን የሚጠላት ምናልባት ደግሞ ወይ በቃ የእኔን ሰው የሆነች በዘሬ ስላገባው ነው ብሎ ሊያስብ ይችላል፣ ሊያስብም ይችላል። ግን ተሳስተሃል ሰኢድ። ሴትን የማትወክል ሴት ያልሆነች ሴት ናት እሷ፣ በብሔሯ ወይ በምናምን ብናምን እንዳትሄድ፣ ሴትን የማትወክል ሴት ያልሆነች ሴት ናት የምትሰራው ስራዋ ሁሉ ማለት ነው። ስለዚህ በደንብ አጎብድድላት፣ በደንብ ማለት ነው፣ በደንብ በደንብ ልክ እንደዚያ ያን አጥንታ ጎንብሰህ እንዳስጋጥካት አንተን ትግጣለች ገና ማለት ነው። አንተን ገና ትግጣለች። ኡመርም እንግዲህ ወንድማችን፣ ራስ ከንጠብቅ፣ እግዚአብሔር ካንተ ጋር ይሁን ራስ ከመጠበቅ አለብህ ማለት ነው። ፈጣሪ ይጠብቅህ። ሁላችሁንም እንግዲህ እውነት ከእሷ የራቃችሁ መደሰት አለባችሁ። በነገራችን ላይ በቃ መደሰት አለባችሁ ማለት ነው። እና ያው እንዲያ እንዲያ ብላ አንድ ቀን አሽቀንጥራ የምትጥለው ወይ ውርውራ የምትጥለው እሷ ናት፣ በቁጥጥሯ ስር ካደረገችው በኋላ ማለት ነው። ይሄ ነው የሚሆነው እኔ ሳስበው ማለት ነው። እና እግዚአብሔር አምላክ ሰይጣንን ከማምለክ ከሰይጣን አምላኪዎችም